ማሻአላህ ሁላችንም በምስሉ ላይ የምትመለከቱት ኤሚር አልጋዳፊ ማለት ነው። ሞቷል ሲባል ነበር። አምር አልጋዳፊ አለመሞቱ ተረጋገጠ። በርካታ የሶሻል ሚዲያ አማራጮች ላይ እንደሞተ እየተነገረ ያለው ይህ ግለሰብ ሰሞኑን ገ ነገር

መተሽ ወላሂ ነው የምልሽ አባት፣ እንደውም አባት ይሻላል። አበሶ እናት ብር አይበቃትም።

እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተወደዶ የተመረጡ እንዲሁም ወሳኝ ወሳኝ የሆኑ ቪዲዮዎች አሉ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፉላችሁ። የሰሞኑ መነጋገሪያ ቪዲዮ አለ። ራቺ ተስፋዬ የሰራው አስገራሚ ነገር አለ። ሌሎች ግን ሙስሊም በመሆኗ ብቻ ልጄ ታሞብኛል፣ አንድ ጌም አጫውቱኝ ብላ ተናግራ ነበር። በስተመጨረሻ ግን ነዛኞቹ የጥቅም ሰዎች እንዲሁም ደግሞ እስልምናን የሚጠሩ ሰዎች ሰላም አለይኩም ብላ ስለገባች ብቻ ትተዋት ወጥቷል እራሴ ተስፋ የሰራውን ነገር ልንገራችሁ ትላንትና ላይቭ ላይ ራሴ ቤተሰማ ዲቦራ ሶስቱም ላይቭ ላይ ነበሩ ታዲያ የምትመለከቱ እህታችን ሰላም አለይኩም ብላ ወደ ላይቭ ስትቀላቀል ገና ላይቭን አቋርጠባት ይወጣሉ እህታችንም ታዲያ ከገባች በኋላ ልጄ ታሞቢ ነው ለመድኃኒት መግዣ ነው አንድ ጌማ ጫውቲ ብላ የአፋን እንኳን ሳት ጨርሰው ሰላም አለይኩም በማለቷ በምትመለከቱት መልኩ አቋርጠው ሲወጡ ራቼ ግን እኔ አጫውታታለሁ እናንተ ሙጡ ነው ያለ፣ ስሙ እኔ ላይ ይሄንን ብሎም፣ ታዲያ አንድ ሙሉ ጌም አጫውቶ ያውም የሚገርማችሁ ጌሙን ሲያጫውታት ጊፍተሮች ለእኔ ጊፍት አትስጡ ለእሷ ስጧት ማለት ለራሱን ዝቅ አድርጎ ከእሷ ጋር ሙሉ ጌም ተጫውቷል። ራቼ ቁጭ ብዬ አይደለም ያው ቁመን የምናጨበጭብ ለራቼ ትችላለህ አባት ያው አንደኛ ነው ትችላለ። ዝቅ ብላ ቢሆን የትዮሐን ከፋር ጋር ችግርን ያየ የችግርን ምንነት የተረዳ ጀግና አራቺ አድንቀናል። አድናቆት በላይ ቢኖር ራሱ ይገባል። እነሱም ለምን ነው ላይብ ላይ ቁጭ ብሎ የሚቀበሉት ገንዘብ የሚለቃቀሙት። ነገር ግን በዚህ ደረጃ ዲስሪስፔክት አድርገዋታል። መድሃኒት እያሳየቻቸው ሰላም አለይኩም እንግዲህ፣ ሱብሃንአላህ። ሰላም አለይኩም ብቻ ስላለች ብቻ ሙስሊም በመሆኗ አፈንግጠው ወጥተዋል። ራች ግን ስታሳዝን፣ እያለቀሰች ነው ወይን እያለቀሰች ነው። በኢየሱስ ሱራችን አለማድነቅ አይቻልም። ሰብአዊነት ከተሰማ ሰብአዊነት ከተሰማን፣ ማንኛውም ሰው በዚህ ደረጃ ዝቅ ልናደርግ አይገባም። እንግዲህ ጌም ከኔ ይልቅ ለእሷ ስጧት ጊፍቱን ብሎ እንግዲህ ላይቭ ላይ ማለት ነው ሲያስተላልፍ ሲናገር ነበር። በጣም የሚያስደስት ነው። ከፍታ ያጀማ ከፍታ አይቀጥልም። ዛሬ ከፍ እንዳልነገ አላህ ዝቅ ሊያደርግን ይችላል። በህይወታችን በቅጽበት ምን እንደሚፈጠርብን ልናውቅ አንችልም። ነገር ግን የምንመጻደቅ ሰዎች በገንዘቦቻችን የምናስብ ሰዎች እዛ ጋር እየለመንን ስብሃን አላህ። አንዲ ሰው ደግሞ ከነሱ በኢኮኖሚ ዝቅ ያለ ሴት መታ እንደዚህ ችግሯ አንተን አግራ አጫውቱኝ ባለችበት ቅጽበት አድርገው ሲወጡ ነበር። እነዚህን ነው እንግዲህ እኛ ሙስሊም ሆነን ኢቨን ስንከተላቸው ለነሱ ስናጨበጭብ ለነሱ ጊፍት ስንሰጥ የነበረው በጣም የምናሳፍር ሰዎች ነን። እና እራችን አለማርነቅ አይቻልም እስኪ የተሰማችሁን ሀሳብ ስሜት እንድትገልጹ እፈልጋለሁ። ይገባል፣ የምር ወላሂ በጣም ነው የሚገባ። ሁላቸውም እንድታጨበጭቡለት እፈልጋለሁ። በየትኛውም ቅጽበት ለሰዎች መልካም እንውል። አላህ ለእኛ በህይወታችን ያላሰብነውን ትልቅ ስጦታ መልካም ይውልልናል ማለት ነው ኢንሻአላህ። ያጀማ ይሄን ሰው ታውቁታላችሁ። አምራል ጋዳፊ ሞቷል እያሉ የተለያዩ ዘገባዎች ሲወጡ ነበረ ነገር ግን በስተመጨረሻ እንዳልሞተ ተረጋግጧል ማለት ነው። አምራል ጋዳፊ አለመሞቱ ተረጋገጠ። በርካታ ሶሻል ሚዲያ አማራጮች ላይ እንደ ሞተ እየተነገረ ያለው ይህ ግለሰብ አለመሞቱ ተሰምቷል። አምራል መህዲ መንሱር አልጋዳፊ ከጥቂት ሳምንታት በፊት አጋጥሞት የነበረው ክስተት በርካቶች ያውቁታል። ይህ ሰው ሀጅ ለማድረግ ወደ አውሮፕላን ለመግባት ዝግጅቱን አጠናቆ ቢገኝም አውሮፕላን ውስጥ እንዲሳፈር ፍቃድ ሳይሰጠ ይቀራል። አውሮፕላኑ ሁለት ጊዜ ጉዞውን ቢጀምርም በቴክኒካል ችግሮች ጉዞን ማድረግ ሳይችል ወደ ማረፊያው ሁለት ጊዜ ይመለሳል። በተስፋ ጌታውን አላህ ተማምኖ በአየር ማረፊያ እየተጠባበቀ የነበረው ይህ ግለሰብ በአውሮፕላኑ እንዲሳፈር ይደረግና ጉዞ ተሳክቶ ሀጅ ለማድረግ ይታደላል። ይህ ዜና በርካቶች ተቀባብለውት መነጋገሪያ ሆኖም ነበር። በስተመጨረሻም አምር በተሳካ ሁኔታ የሀጅ ስርዓቱን አከናውኗል። በጁን 25 የአረፋ ተራራ ላይም ለመቆም ችሏል። በጥሩ ጤንነት ላይ እንዳለና ደስተኛ እንደሆነም ለአንዳንድ የአረብ ሚዲያዎች በሰጠው ቃለ መጠይቅ ተናግሯል። ይህ በእንዲህ እንዳለ ጠዋፍ ላይ ያለ ሞቷል የሚሉ መረጃዎች በስፋት እየተሰራጩ ነው። አንዳንድ የአረብ መገናኛ ብዙሃን ባወጡት መረጃ ለማየት እንደተቻለው ፍጹም ሀሰት እና በተሳሳተ አካውንቶች ሆን ተብለው ትኩረት ለመሳብ የተደረጉ እንደሆኑም ተነግሯል። አልሐምዱሊላሂ ረቢል ዓለሚን፣ በስተመጨረሻ እንዳልሞተ ተረጋግጧል። ነገር ግን የተለያዩ መረጃዎች ሲስፋፉ ነበረ። ይህ ነገር ውሸት ነው እና አላህ ተአምር የታየበት ጀግና የአላህ ባሪያ ነው ማለት ነው። እንግዲህ ነገሩን ሰምታችኋል። ከዚህም በፊት ቪዲዮም ሰርተንበታል። አልሞተም። እንደዚህ አይነት የሚያስፋፉ እንግዲህ ብዙ መረጃዎች ነበሩ። እነዛ ውሸት እንደሆኑ ነጃሺ ቲቪ እንግዲህ አረጋግጦልናል ማለት ነው። እንሻላ ወደ ሌላኛ ቪዲዮ እንላለን። ያጀማ አንድ ቪዲዮ ላሳያችሁ ለሁላችን የሚጠቅመናል። በተለይ ሴቶች እህቶቻችን አረብ ሀገር ላይ ውጭ ሀገር ላይ ያላችሁ እህቶች ስለዚህ ሁላችንም ልሰሙት ይገባል። በጣም ደግፈው በጣም ወሳኝ የሆነ መልክት ነው። እንግዲህ ኢሳም የሚገርም መልእክት አስተላልፉና በዛ ጉዳይ ላይ ሀሳብ እንሰጥበታለን። ብዙ አንግል ተመልክቶ ነው እሱ። ያው ብዙ ተከታይ ስላለው እየደረሰባቸው ያለው ነገር በስፋት እየተመለከት ስለሆነ እህቶቻችን ገንዘባቸውን ለቤተሰብ ልከው ብዙ ነገር አድርገው ራሳቸውን እስከ ማጥፋት ደረጃ ራሳቸውን ለተለያዩ በሽታ እስከ መጋለጥ ደረጃ የሚደርሱበት በዋናነት ምክንያት፣ ስለዚህ በጋራ እንመልከት በጉዳዩ ላይ ሀሳብ እንሰጥበታለን። ቀጥታ ወደ ቪዲዮ አለፍኩላቸው። አንቺ ብትታም የሚስማን ይሰበስብልሻል። እኔ ፌመስ ነኝ ወይ ታዋቂ ነኝ ወይ ታቦኩኝ በእናንተ አንኩላሊቴ የሆነ ነገር ሆነ እርዳታ መጥቼ የጠየቅኩኝ ወይኔ እሳም እኮ እንወደው ነበር። በልሽ ትረጂኛለሽ እታከማለሁ ኖራል የሆነ ነገር ብሆን ትረጂኛለሽ እታከማለሁ። አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ማወራችሁ። ዩቲዩብ ላይ ምናምን ኢሳም እና ኢክራም ተጋቡ በጣም ነው የምንወዳችሁ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ብትታመሙ እናንተ ማን ይደርስላችኋል? ወላሂ ምሬ ነው። ማን ይደርስላችኋል? እና ለራሳችሁ ራሳችሁ ኑሩሽ። ባናቱ ይተጋል፣ ሁሉም ሰው ቆይ እና ወንዶችም ቢሆን ፍሩ፣ እነሱ አላህም ፍሩ። እነሱ ይኸውላችሁ ምን መሰላችሁ፣ አሁን የተላለፍነው ለወንድ ብር ትልካላችሁ፣ ወንድ ጋር ትንከባከባላችሁ፣ ምናምና በደንብ ነው የምንረዳችሁ። ባይዘው እናንተ? ከእድሜ ጋር ትዳር እንዳይመልጣችሁ። ትዳር የበላችሁ የሆነ ሰው የምታግዙት ወላሂ ብሬ ነው። ትዳር የሆነኛ ልጅ ልጅ አገኛለሁ እዚህ ከጎንም ስራ እየሰራሁ እሱንም እየተንከባከብኩ በላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አስባችሁ ገንዘባችሁን ትልካላችሁ

ለፍተሽ የላቸው መተሽ፣ ወላሂ ነው የምልሽ። አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ አስራ ምናምን አመት እኮ ለፍተሽ አብረሽ ከነሱ ጋር የደህነት ኖሮ ትጀምራለሽ። ከዛ ምንም ምታቂው ስራ የለም፣ ድጋሚ አረባ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው፣ አንቺ ቀልጠሽ ማለት ነው። ስለዚያ ሴትነታችሁን አክብሩ። የመዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ይሱብ ላይ መረበሽ ብቻ አይደለም።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

የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣን ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ እንደዚህ ብር ብታበድረኝ እንደዚህ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? አፈር ብልቼ ነው እኔ የምኖረው። ወሮ ለምንድን ነው አንተ ምረዳ? አያችሁ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁት ራስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ወሩ እንጂ እናንተ እንደዚህ አርግላችሁ ምናልባት አንቺ ስማናለሽ አቢብቲ አንቺ ብትታመሚ የሚስማን ይሰበስብልሻል እኔ ፌመስ ነኝ ወላሂ የማይካድ ሁኔታ ነው ብዙዎቻችን ይጠቅማል ብዬ ስላሰብኩ ይህን ቪዲዮ ያመጣሁላችሁ ብዙ ማለት አልፈልግም ምክንያቱም ከዚህም በፊት ብዙ ነገር ብያችኋለሁ የምትከታተሉ የምታቁኛላችሁ ብዬ ስለማስብ ማለት ነው ስለዚህ ሁላችሁም ጥንቃቄ አድርጉ ለራሳችሁ መኖር እንዳለባችሁ እሱም ደግሞ ከራሱ ተሞክሮ አንፃር ነው እህቶች እንደነበሩትም ጭምር አንጻር ተናግሮ የተለያዩ ቪዲዮዎች ነበሩ። ዋና ዋና ፓርቱን ነው ለእናንተ ያቀረብኩ። ስለዚህ ልትጠነቀቁ ይገባል። ቅድሚያ ለራሳችሁ ያጀማ። ብዙ አስር ዓመት ሀያ ዓመት ለፍታችሁ አንድ ነገር ሳይኖራችሁ ቤተሰቦቻችሁ ገንዘባችሁን አጥፍተው የምታሙ ሰዎች ለወንድ የምትልኩ ያጀማ። እኔ ብሆን አለ በቃ እኔ አሁን ብታመሙ የሆነ ነገር ቢደርስብኝ እናንተ አዋታችሁ ታሳቅሙኛላችሁ። ፌመስ ሰለሆንኩ ታዋቂ ሰለሆንኩ ተከታይ ሰላለኝ ተሰሚነት ሰላለኝ እናንተስ ማን ይሆናችኋል? የሚል ጥያቄ ፈጥሯል። አላህ አለ ለሁሉም ነገር ነገር ግን ሰበብ ልናደርስ ይገባል ብዬ አምናለሁ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ወደ ሌላኛው ጉዳይ አንድ አስገራሚ ማሻአላህ፣ ሁላችሁም መብሩክ እንድትሉ እፈልጋለሁ። ላ ባሏ መድረክ ላይ ሆኖ ቁርአን ሲቀራላት አላህ አክበር። ማሻአላህ ይህን ቪዲዮ በጋራ እንመልከት። ሰርግ ማለት እንዲህ ነው።

ሌማ ሙሽሮቹ ውለዱ ክበዱ ድመቁ ሸብርቁ ብያቸው አለው። እኛንም አላህ ጥሩ ትዳር ይስጠን ለአጤዎች ማለት ነው። ያጀማ በጣም ደስ ስላለኝ ነው። ይሄ ቪዲዮ መታየት አለበት ለብዙዎች፣ እንግዲህ አርያ ይሆናል ብዬ ስላሰብኩ የዛሬ ቪዲዮችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ። የተለያዩ ድምፆች አሉ ከጎረቤት ምናምን። ዛሬ ድንገት ነው እንግዲህ የግድ ቪዲዮ መሰራ ስላለበት ነው።